መንፈስ ቅዱስ አሃዱ አምላክ አሜን። ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል ተዘጋጅቶ የሚቀርብላችሁ ዳርሜ የተሰኘው መንፈሳዊ ጭውውት ነው። አዘጋጅ ናፍቆት ተስፋዬ። ተዋንያን ብሌን እንደ ህይወት፣ አይን አለም እንደ ዳርሜ፣ ሜሮን እንደ ፋጡማ፣ ናፍቆት እንደ ፍጹም ናቸው። ዳርሜ ክፍል ሰባት እነሆ ዳርሜ

ዘገየሽሳ ዛሬ ሰንበት አይድል? በማለዳ ከወንዙ ማዶ ተሻግሬ በተስኪያን ስሜ መምጣቴ ነው። አንቺው እኛ የእናንተ ሰንበት እንዲሁም የምናከብረው አለ አዳምን የፈጠረበት ቀን ስለሆነ ነው አረ አንቺው አዳም ነው ወይስ ክርስቶስ ነው መቅደም ያለበት እና ፍጹም የባለፈው እሁድ ክርስቶስ ብዙ ታምር የሰራበት ቀን ነው ለዚህ ነው ሰንበት የተባለው ብለውኛል እነሱ ዘንድ ሄጄ በደንብ ሰምቼ በጥቼ አወጋሻለሁ ላንቺ ወጥ ቀምሽ እኔስ ውስጣት ያስተምረኛል፣ በደንብ የመሰለውን እንጂ እውነቱን አያስተምራችሁ። እንዲሁም አሁን የጅ ንጠይቃቸው በጎቼን እያየሽልኝ፣ የራስሽ ጉዳይ፣ እኔ አላይልሽም። ለራስሽ ነው የምትስተማሪው እንጂ ለእኔ መሰላሽ፣ ራስቸው ነው እና ተለሜ አንቺን ይልኝ አልኩት። መልካም እረኛ አብሮ ስለሌለ በጎቼን በተኩላ ታስነጥቂኛለሽ፣ ይቅረብኝ ከለምለሙ መስክ ላይ ከለቀኳቸው የትም አይሄዱ። በእድያህ ነዋይ ክስ ተመስገን እንዴት ነሽ? ደህና ነሽ ወይ? ነግቢ እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንዴት ናችሁ እህቶቼ? እግዚአብሔር ይመስገን። ዳርሜ ይሄ ቁጭ ወይ። ዛሬ ስለምን እንንገርሽ? እንዴው እናንተው እሑድ ሰንበት ብለን የምናከብርበትም ምክንያት ብትነግሩኝ ብዬሽ ነው። በጎችን ህመስኩ ላይ ጥየው እናንተ የዘለኩት። እሺ ዳርምዬ በብሉ ኪዳን ቀዳሚ ሰንበት ቅዳሜ ነበር። ምክንያቱም እግዚአብሔር ፍጥረቱን እሁድ መፍጠር ጀምሮ አርብ ጨርሶ ቅዳሜ ስላረፈ ቅዳሜ ቀዳሚ ሰንበት ትባላለች። አዲስ ኪዳን እግዚአብሔር አምላክ በዕለተ እሁድ ብዙ ታላላቅ ስራዎችን ሰርቷል። ስለዚህ ዕለተ እሁድ ሰንበት ተብላለች። ለምሳሌ ዓለምን ካለመኖር ወደ መኖር አምጥቷታል። ይህን ፍጥረቱን የጀመረው በዕለተ እሁድ ነው። ኦሪዘ ፍጥረት ምዕራፍ አንድ ቁጥር አንድን መመልከት ይቻላል። በዕለተ እሁድ በቅዱስ ገብርኤል አብሳሪነት በቅድስት ድንግል ማርያም አድሮባታል። የሉቃስ ወንጌል ምዕራፍ አንድ ቁጥር አስራ ስድስት ሞትን እንድል አድርጎ ተነስቷል። የዮሐንስ ወንጌል ምዕራፍ ሀያ ቁጥር አንድ። ለኢየሱስ ክርስቶስ ትንሣኤ ካነሳን የኢየሱስ ክርስቶስ ትንሣኤ ቅድስ በመባል ይጠራል። ምክንያቱም ከና ላዛር ከሞት መነሳት የክርስቶስ መነሳት በዋነኝነት በሦስት ነገር ስለሚለይ ልክነሽ ፍጹሜ እና ላዛር ከሞት ቢነሱ አስነሽ ጌታን ሽተው ነው ክርስቶስ ግን በስልጣኑ ነው። የዮሐንስ ወንጌል ምዕራፍ አስር ቁጥር 17 እና ላዛር ትንሣኤ ሞትን ያስከትላል። የኢየሱስ ክርስቶስ ትንሣኤ ግን ሞትን አያስከትልም። ፍጹም ትንሣኤ ነው። ሶስተኛው ልዩነታቸው ደግሞ እና ላዛር ዳግመኛ ሞተ፣ ትንሣኤ እንዚያ ጉባኤ ይጠብቃሉ። ክርስቶስ ግን ተነስቷል። ዳርሜ እየተከታተልሽ ነው? አዎ እናተ አለም እንዲህ ገባይ ብዬ እያዳመኩ ነው። ቀጥሉ እህቶቼ። በሐዋርያ ሥራ ምዕራፍ 20 ቁጥር ሰባት ላይ ከሳምንቱም በመጀመሪያ ቀን እንጀራን ለመቁረስ ተሰብስበን ሳለ ጳውሎስ በሥጋው ሊሄድ ስላሰበ ከራሱ ጋር ይነጋገር ነበር፣ እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። ይህም ማለት በሐዋርያ ሥነ ሥርዓት መሰረት እሁድ እንጀራ ወይም ሥጋ ወደሙን ይቆርሳሉ ማለት ነው። ሌላው እግዚአብሔር አምላክ በዕለተ እሑድ ዓለምን ለማሳለፍና እኛንም ከሙሉ ያነሳ ዳግም ለፍርድ ይመጣል። ራዕየ ዮሐንስ ምዕራፍ አንድ ቁጥር አስር ላይ በጌታ ቀን በመንፈስ ነበር፣ በኋላ ይም የመለከት ድምፅ የሚመስል ትልቅ ድምፅ ሰማው ይላል። ይቺ የጌታ ቀን የተባለችው እሁድ ናት። በእለተ እሁድ ለሐዋርያት መንፈስ ቅዱስ ልኩ ሰማይ ሃብትን ሰጥቶበታል። የሐዋርያት ስራ ምዕራፍ ሁለት ከቁጥር አንድ እስከ አራት ዳርሜ እኛ የነገርነች ጥቂቱን ነው። በብዙ ምክንያት ግን እሁድን ሰንበት ብለን እናከብረዋለን። እግዚአብሔር ይስጣቸው። እህቶቼ፣ አሁን ገባኝ እሁድ ለምን ሰንበት እንደተባለ። በሉ እህቶች፣ በጓቸን ሀሜዳው ጥዬ ነው የመጣሁት፣ ልሄደው። እሺ በይ ዳርሜ፣ የሳምንት ሰው ይበለን። ደህና ዋይልን። የምንነግርሽን ነገር ተግባር ላይ አውይ፣ መስማት ብቻ ሳይሆን አስተዋይ ሙኝ እህታችን። አሜን። በእጀ እህቶች ተፈጸመ።